እነዚህ ብርሃን ወርበሉ፣ ኢየሱስ ይወዳቸዋል። የጌታ ጸጋ፣ ሰላም፣ ቸርነት ብርሃን በሁላችሁ ላይ ይብራ። ሕያው ብርሃን ክፍል 20 በአንደኛ ተሶሎንቄ ምዕራፍ አምስት ቁጥር አምስት አራት ጀምሮ በኢየሱስም አነፍላችኋለሁ። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ሁላችሁ የብርሃን ልጆች የቀን ልጆች ናችሁና። እኛ ከሌሊት ወይም ከጨለማ አይደለን። ተማጥዋል ከጨለማ አይደለም ያለን በብርሃን እንንቃ እንንጋ፣ በመጠን እንድሩ እንጂ እንደ ሌሎች አንተ። ንቂ የብርሃን ንጉሥ አይመጣ ንቃ፣ የብርሃን ንጉሥ አይመጣ ንቂ፣ ኢየሱስ ሰላም ረከትነመ ያዋማያ እግዚአብሔር አባታ እናመሰግናለን፣ አሜን። በዝናብም እግዚአብሔር መልካም ነው፣ በፀሐይም እግዚአብሔር መልካም ነው፣ በበጋም እግዚአብሔር መልካም ነው፣ በክረምትም እግዚአብሔር መልካም ነው። ይሄ ወንድሞች፣ እግዚአብሔር መልካም ያድርግ እያሰባችሁ አመስሉ። ኢየሱስ ይወዳቸዋል፣ አሜን። ክብር ለስሙ ጭብጨባ ይሁንለት። ከሌልቅ እጅግ የተወደዱ አባቴ ደግሞ ይሻላል።